የብር የመግዛት አቅም መልሶ ይጠናከራል፣ ባንኮች ላይ ተጥሎ የቆየው የብድር ገደብ ተነስቶ ኢኮኖሚው ይነቃቃል፣ ለጥሬ ገንዘብ እጥረቱም መፍትሄ ይገኛል፣ በባንኮችና በትይዩ ገበያው መካከል ያለው የውጭ ምንዛሪ ገበያ ልዩነትም፣ እንዲሁም የዋጋ ውድነቱ ይቀንሳል ተብሎ ተጠብቆ ነበር። ካለፈው መስከረም ወር ጀምሮ የማክሮ ኢኮኖሚ ማሻሻያው ሙሉ በሙሉ ተግባራዊ ሲደረግ የተጠቀሱትና ሌሎችም ለውጦች ተጠባቂ ነበሩ። አሁን መሬት ላይ ያለው እውነታስ ምን መሳይ ነው? የዘርፉን ባለሙያዎች ጠይቀናል። የኢትዮጵያ የውጭ ምንዛሬ ግኝት እያደገ መሄዱን ተከትሎ የብር የመግዛት አቅም ተመልሶ እንደሚጠናከር ተጠብቆ ነበር። ነገር ግን የሆነው በተቃራኒው ነው ያሉን የኢንቨስትመንትና የፋይናንስ ባለሙያው አቶ መርዕድ ፍቅረ ዮሐንስ ናቸው። ባለፉት ሶስት ወራት ብቻ ከኤክስፖርት የተገኘው ገቢ ከአምናው ተመሳሳይ ጊዜ ጋር ሲነጻጸር በአንድ ቢሊየን ዶላር ከፍ ያለ 2.5 ቢሊየን ዶላር መሆኑን አንስተው የውጭ ምንዛሬ ግኝቱ ከፍ ባለ ቁጥር የብር የመግዛት አቅም መጠናከር ቢኖርበትም ይህ ሳይሆን ቀርተዋል ሲሉ ከነ ምክንያቱ እንዲህ ያብራራሉ የውጭ ምንዛሪያውን ዋጋ ገበያ ተኮር ካደረግን የውጭ ምንዛሪያችን እየጨመረ ከመጣ አትሊስት መረጋጋት ነበረበት። አሁን ግን የምናየው አይ ቲንክ አሳሳቢ በሚባል ሁኔታ ብር የመግዛት አቅሙ በየ በየቀኑ ማለት ይቻላል እየደከመን ያለው ይህ ሁሉ የሆነበት የተለያዩ ምክንያቶች አሉ። አንደኛ አሁንም ቢሆን አገሪቷ የጥቁር ገበያው አሁንም እስቲል ጠንካራ ነው። እንደገናም ደግሞ ባንኮች ላይ ውድድር መንፈስ አናይም። እንደገና ባንኮች ይሄ ጉርሻ እየተባለ በተለይ አዲስ ዓመት ሲመጣ አስር ብር አስራ ሁለት ብር እየተጨመረ ረሚታንሱ ላይ የሚደረገውን የውጭ ምንዛሬ ዋጋ በመጨመር እንደገና ራሳቸው ለማካካስ ተብሎ የአስር ብሩን ዋጋ አስመጪው ላይና ኢምፖርቱ ኢምፖርተሩ ላይ ነው የጣሉት። እነዚህ ሁሉ ነገሮች ተደምሮ የውጭ ምንዛሪያችን አሁንም እንደገና መታየት ያለበት ነገር ነው። ጥቁር ገበያው ጠንካራ ሆኖ መቀጠሉ ብዙ ግብይት የሚፈጸምበት ዘርፍ መሆኑን ያሳያል ያሉት የኢንቨስትመንት ባለሙያው የውጭ ምንዛሬን በተመለከተ የባንኮች አሰራር ግልጽ፣ ከደላላና ብልሹ አሰራርም የጸዳ እንዲሆን ማድረግ ያስፈልጋል ሲሉ መክረዋል። በሌላ በኩል የጸጥታ ችግር በቀጠለበት ሁኔታም የውጭ ምንዛሬ ገበያው ይረጋጋል ብሎ መጠበቅም አይቻልም ይላሉ። አንድን ኢኮኖሚ ልክ ከመታመሙ በፊት ትኩሳቱ የሚታየው ውጭ ምንዛሬው ላይ ነው። ስለዚህ እኛ ሀገር አይ ቲንክ ስቲል አሁንም ሀገሪቷ ውስጥ አለመረጋጋት የሰላም፣ የጸጥታ በጣም ችግሮች አሉ። ሬሚታንስ ያለፈው ዓመት ሁለት ሺ አስራ ሰባት ላይ ሰባት ነጥብ ሁለት ቢሊዮን ዶላር ነው ያገኘ ነው ኦሞስት ይሄ ኦፊሻል የገባው በኢትዮጵያ ብሔራዊ ባንክ አሁን ቅርብ ጊዜ የሰራው ጥናት ነበር። ሀያ አምስት ከመቶ ሆኖ የሚወክለው ይህ ማለት ሌላ ኦልሞስት ሀያ ሁለት ቢሊዮን ሀያ አምስት ቢሊዮን ዶላር ማግኘት የሚገባትን ኢትዮጵያ በሬሚታንስ በኩል እያገኘች አይደለም። ይሄ ደግሞ ከሀገር ጸጥታ ሰላም ጋር በጣም የተቆራኘ ነገር ነው። ሶ እነዚህ ነገሮች አይ ቲንክ እንደ ሀገር መታየት ያለባቸው ነገር ነው። ባለፈው መስከረም ወር ላይ የማክሮ ኢኮኖሚ ማሻሻያው ወደ ሙሉ ትግበራ ከገባ በኋላ መንግስትም ቀደም ብሎ ቃል እንደገባው ባንኮች የሚሰጡት ብድር ላይ የተጣለው ገደብ ተነስቶ ኢኮኖሚው ይነቃቃል፣ ገበያው ያጋጠመው የጥሬ ገንዘብ እጥረትም ይቃለላል የሚል ግምት ነበር። ይሁንና ገደቡ ከ18 ወደ 24 በመቶ ከፍ እንዲል ሆኖ ተሻሽሎ ቀጥሏል። ይህም የጥሬ ገንዘብ እጥረቱ እንዲቀጥል የሚያደርግ ኢንቨስትመንትንም፣ የሚገድብ በመሆኑ ሊታሰብበት የሚገባ ነው ሲሉ አቶ ምርዕድ አሳስበዋል። ያው የገንዘብ ፖሊሲ ኮሚቴው ይህንን ነገር እንደገና እንመለከተዋለን ህዳር ላይ ብለው ነው ያስቀመጡት። አይ ቲንክ አሁንም ያ የተደረገበት ዋነኛው ምክንያት ገበያውም ሲጠብቀውም የነበረው እሱን ነው፣ መስከረም ላይ ይነሳል በሚለው ነው። ምክንያቱም ያው ኢኮኖሚው በጣም ተቀዛቅዟል፣ ሊኩዲቲ ችግሮች አሉ። እነዚህ እነዚህ የመሳሰሉ ነገሮች ይነቃቃሉ ተብሎ ነበር የተጠበቀው። ግን የኢትዮጵያ ብሔራዊ ባንክ ያላደረገበት ምክንያት ምንድን ነው? አሁንም የዋጋ ግሽበቱ በእኛ እይታ ስቲል አሁንም አልተረጋጋም የሚል ነው። አሁንም የኢትዮጵያን ማክሮ ኢኮኖሚ ነባራዊ ሁኔታ እንደገና ማጤን ይፈልጋል። የተጠበቀው አትሊስት በዚህ እስከ መስከ ከህዳር ጀምሮ ላሉት ወራቶች አትሊስት የገደቡ ከተነሳ የኢኮኖሚው እየተነቃቃ ሞር አዲስ ብድር ገቢያ ውስጥ እየገባ ያላለቁ ፕሮጀክቶች ያላለቁ ስራዎች ሞር ኢኮኖሚ ውስጥ እንዲነቃቃ ያደርጋል ተብሎ ነው የተጠበቀው። ግን ይህንን ብድር ገደብ አለማንሳታቸው እንዲሁም አሁን ገንዘብ ፖሊሲ ኮሚቴው እንደ ጥሩ ሊያገኘው ይችላል። ለምን የልክ መስከረም ላይ የውጭ ምንዛሬ ዋጋ እነሱ ያንን ውሳኔ ሲወስኑ ኦን አቨርጅ እስከ አንድ ዶላር እስከ መቶ አርባ ሶስት መቶ አርባ አምስት ብር ነበረ የሚገባየው። አሁን እኮ መቶ ስልሳ አምስት ብር ገብቷል አይደለ? ይሄ ማለት ዋጋ ግሽበት ያመጣል። ሶ አይ ቲንክ የገንዘብ ፖሊሲ ኮሚቴው ትልቅ ስራ አለበት እዚህ ጋር፣ ምክንያቱም አሁን ደግሞ እስከ መቶ ሰባ ሰባት መቶ ሰባ አምስት ድረስ እየሄድን ያለ ነው ከነ ኮሚሽኑ ተጨምሮበት። የማክሮ ኢኮኖሚ ማሻሻያውን ተከትሎ መንግስት ገቢውን ከፍ ለማድረግ ከጠቅላላ ምርቱ የሚሰበስበውን የገቢ ግብር በየዓመቱ በአንድ በመቶ ለማሳደግ አቅዷል። በዚህም የመንግስት ገቢ እያደገ መሆኑ ይታያል። በሌላ በኩል ግን ሰዎች ሰርተው ለማደር እስኪቸገሩ ድረስ ጫና የበዛበት ሁኔታም ይታያልና መስተካከል አለበት ሲሉ ያሳሰቡት የፋይናንስ ባለሙያው አቶ መርዕድ ፍቅረ ዮሐንስ ናቸው። የታክስ ጫና በጣም እየመጣ ነው ይሄ ደግሞ አፈጻጸም ላይ ነው። ቫት ካልተከፈለ ወይም ወይ ትንሽዬ ሂሳብ ካመለጠ አሁን እየተደረገ ያለው ስራ ትክክል አይደለም። ቫት አለመክፈል፣ ዊዝሆልዲንግ አለመክፈል ካሽ ላይኖር ይችላል። ምክንያቱም ኢትዮጵያ ውስጥ ቅድም አንስተ ነው ማክሮ ኢኮኖሚ ማሻሻያው ላይ ሊኩዲቲ የሌለበት ኢኮኖሚ ውስጥ ነው። ፀጥታውም ራሱ በተለይ ነጋዴው ክፍል ላይ በጣም ከፍተኛ ተጽዕኖ ባለበት፣ ገቢዎች ሚኒስቴር አሁን አዲስ አሰራር የመጣው የድርጅትን ባንክ አካውንት መዝጋት ማለት፣ ይሄ ቢዝነስ ኮሚኒቲው ላይ ወይም ስራ ለሚሰራው ማህበረሰብ የሀገር ሀብትና በተለይ በተለይ የሚቀጥረው ማህበረሰብ መቅጣት ነው እንጂ ታክስ መሰብሰብ አይደለም። አይ ቲንክ፣ ተቋማዊ እርምታ ያስፈልጓል። በሌላ በኩል ማሻሻያውን ተከትሎ ከኤክስፖርት የሚገኘው ገቢ መጨመሩ በህገ ወጥ መንገድ የሚደረገውን ግብይት ወደ ህጋዊ መስመር ለማስገባት የተጀመሩ ስራዎች መኖራቸውና ሌሎችም በጎ ጎኖች መገኘታቸውን ከባለሙያዎቹ ሰምተናል።